ይህ ያበላውበት እጅ ይጥላቸዋል። ሁላችሁንም እያንዳንዳቸውን ታያለ። ፈጣሪ ደግሞ ከላይ ከፍላቸዋል። እኔ ደግሞ እሱም ብዬ እንጂ ማለት ነው ልንገርህ፣ ስንት ነገር ማድረግ እንደምችል አንተ ራስህ ሊና ያውቃል። ካሁን በኋላ ማለት ነው አንድ ነገር ውስጥ እንዳት ገባ እንዳት ከተለኝ፣ ጨርሻለሁ ጨርሻለሁ። ምን አጠፋው? የኔ ፍቅር ጠፋሽብኝ፣ አደሽ ቀረሽ። ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን። አቅቶኛል ያላንቺ እኔ በስራ ዝዬ ሰላም ፋሚሊዎቻችን፣ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቼ፣ እኔ በበኩሌ ደህና ነኝ። እንግዲህ ዛሬ ተመልሼ እመጥቻለሁ ወደ እናንተ። ዛሬ ወደ እናንተ ተመልሼ ስመጣ እንግዲህ ብዙ ነገሮችን ዛሬ እንቋጫለን ብዬ አስባለሁኝ። እኔ በበኩሌ ሁሉ ነገር በቅቶኛል። ይሄ ስላችሁ ይገባችዋል ብዬ አስባለሁ። ከሩታም ጋር ያለኝ ነገር አሁን ላይ ሳይበቃኝ አይቀርምና ብዙ እኔ ነኝ እየተጋፈዋት ያለሁት ወይንም እኔ ነኝ ፈላጊ ሆኝ እየተገኘ ያለሁት ማለት ነውና፣ እሷ በብዙ ነገር እንደማትፈልገኝ እያሳየችኝ ነውና፣ በዚህ ልክ ደግሞ እኔ ሄጄ እሷን ፑሽ ማድረጉን አልፈለኩትም። ስለዚህ ዛሬ አንድ ነገር አስቤያለሁኝ። ሩታን ቀጥሬያታለሁ፣ እዚህ ቦታ ላይ ትመጣለች። ልክ ስትመጣ ተመጣ ፈላጎቷና ከዚህ በኋላ እንዴት መቀጠል እንዳለባት ያሉት ነገሮች በሙሉ ትነግረኛለች ማለት ነው። ከዛን እንዴት መሄድ እንዳለብን እዚሁ ሚዲያ ላይ እናንተ ባላችሁበት ማውራት ያለብኝን በሙሉ አውረቻት እዚ ነገሮችን እንቋጫለን ብዬ አስባለሁ። እስከዛሬ ያለው ነገር ቅንደ ቀልድ እያየሁት ነበረ። ይሄ ሰሞን እያደረገች ያለችው ነገር እኔ ለማስቀናት፣ እኔ ለማናደር ነው ብዬ እያሰብኩ ነበረ። ማታ ግን የተለቀቀው ቪዲዮ ይህንን እንዳላስብ አድርጎኛል። ከዛም ባለፈ ቤት አልመጣችም ሩታ ማታ ቤት አላደረችም ስለዚህ የት እንዳደረችም አላወቅኩኝም። ስለዚህ እኔ ከዚህ በኋላ ከእሷ ጋር በእንደዚህ አይነት ሁኔታ እስከ መቼ መቀጠል እችላለሁ? ስለዚህ ነገሮችን ከትማረክ አለብኝም ከትማረግ አለብኝ ብዬ ነው እያሰብኩ ያለሁት ማለት ነው። እና እሱንም መጠየቅ ፈልጋለሁ የት እንዳደረች ማታ። ይሄ ሁሉ ነገር ወደ እናንተ ይሹ የመጣሁት ግልጽ መሆን ስላለብኝና እናንተም ማወቅ ስላለባችሁ ነው። ምንም ነገር ከእናንተ መደብቀው ነገር አይኖርም። ለምን ሁሉም ነገር ሚዲያ ላይ ወጣ ነገር ስለሆነ ማለት ነው። ስለዚህ ማታ ቤት አልመጣችም። ስለዚህ እኔ እንዴት ነው ከዚህ በኋላ ከሷ ጋር ህይወትን የምቀጥለው ማለት ነው። ዛሬ የቀጠርኳት የጠራኋት፣ በቃ ለመጨረሻ ጊዜ እኔ እንታወራኝ የፈለገችበትን ነገር በሙሉ አውርታኝ፣ በቃ ዛሬ ሁሉም ነገር እንጨርሳለን ብዬ አስባለሁኝ። ምናልባት በጣም ይቅርታ ትንሽ ንዴት ምን አይነኛለው፣ ትንሽ ተበሳጭ ያለውኝ እና ለማወራቸው ነገሮች ምናምን ብዙ አትያዙብኝ። ምክር ማውላት ያለብኝ ነገር ዛሬ ከእሷ ጋር አውርቼ እንዲወጣልን ስለምፈልግ ነው፣ እና ከወዲሁ ይቅርታ መጠየቅ ፈልጋለሁ እናንተንም። እኔን በመበቀል ምላሽን እየሰጠች ያለችው እና እስከ መቼም እንደዚህ ትቀጥላለች ይህች ልጅ የሚለው ነገር ሀሳብ ሆኖብኛል። ስለዚህ ሩታ ፍላጎቷን ነው መጠይቃት። ትመጣለች። እንዴት ነው ከዚህ በኋላ ከዛሬ ላጠፋው ጥፋት ይቅርታ መጠየቅ ፈልጋለሁ። አንቺ ከዚህ በኋላ ግን እንዴት ነው መቀጠል ያለብን? አይ ያለሁበት ሁኔታ ተመችቶኛል፣ አልፈልግም አንተን ካለችኝ እኔም የራሴን ህይወት መጀመር አለብኝ ማለት ነው። ለምን ራሴን እየጎዳሁ ነው ያለሁት? እሷን በመጠበቅ ውስጥ ሆኜ ራሴን እየጎዳሁ ነው ያለሁት። ስለዚህ እኔም ከሷ ህይወት መውጣት አለብኝ፣ የራሴን ነገር መጀመር አለብኝ ማለት ነው እና ትንሽ እየታገስኳት ነው ያለሁት። የምታደርገው ነገር እያየሁኝ እንዳላየ፣ እየሰማ እንዳልሰማ ነው እየሆንኩኝ ያለሁት እና ከዚህ በላይ ደግሞ የሰው ልጅ ነኝ ትግስትም ሲበዛ ይመራል አይደለ? ስለዚህ ከዚህ በላይ ልታገሳት አልችልም። አዎ ከዛ በፊት አጥፍቻለሁ ጥፋተኛ ነኝ። ይህ ጥፋቴን ደግሞ አምኛለሁ። በእናንተም ፊት ለእሷም ምላት ነገር ይሆናል፣ ይህንን ማለት ነው። ግን ደግሞ ከዚህ በኋላ ያለችበት ሁኔታ ተመችቷት ከሆነ ይመቻት፣ ትቀጥል። የምሬት ተናግራችሁ ማለት ነው። በቃ እሷን ደስተኛ መትሆንበት ከሆነ እኔ እሷን ደስታ ፈልጋለሁኝ። አንድን ሰው ስትወዱት ምን ይሆናል መሰላችሁ የዛን ሰው ደስታ ብቻ ነው የምትፈልጉት በህይወታችሁ ማለት ነው። እና እኔም የእሷን ደስታ ነው የምፈልገው። ተመችቷት ከሆነ ጥሩ ቦታ ላይ ሆና ከሆነ ደስተኛ ሆና ከሆነ እሰየው፣ ደስ ይለኛል። እኔ የምፈልገው ይሄንን ነው በቃ። ከፍቷት ከማያት ደስተኛ ሆና አባያት ለእኔ ሞረ እመርጣለሁኝ። እና ስለዚህ ደስተኛ የሚያረጋትን ነገር ታደርግ ከፈለገች ማለት ነው እና በጣም ለሷ ብዙ ነገር ሆኛለሁ። ከዛ በፊት ብዙ አቃቅት እየላት አለው። እሷም ለኔ እንደዛው ማለት ነው። በጣም መወዳት አለው። ለሷ ልዩ ቦታ አለኝ። አፈቅራት አለውም ጭምር ማለት ነው። ግን ደግሞ ይህ ስላችሁ የሚወድ ልብ መጥላት አይችልም ማለት አይደለም። ሺ ጊዜ በወዳት ለእሷ መጥላት ለእኔ ቀላል ወይንም ከህይወት የማስወጣት ቀላል ነው። ግን ደግሞ ይህ ከሚሆን ሞር አብሮነታችን ይሻላል ብዬ ስላሰብኩኝ ነው ዛሬ ወደ እናንተ የመጣሁት ማለት ነው እና ምን እንደምናገርም ግራ ገብቶኛል። ሁሉንም ነገሮች ምን ልበላችሁ፣ በቃ ቃላት አጥሮኛል። ፋሚሊዎች እና ሁላችሁንም በመጀመሪያ ደረጃ ይቅርታ መጠየቅ ፈልጋለሁ ከዚህ በኋላ ለሚፈጠሩት ነገሮች በሙሉ። በጣም ወዳችኋለሁ፣ አከብራችኋለሁ። ወደፊት ደግሞ ብዙ ነገር አስባለሁ ከእናንተ ጋር ከወዲንሶቼ ጋር። ባይዘዌ እኔ የሁሉም ልጅ ነኝ ማለት ይቻላል። እና ከልጅነት ጀምሮ ሚዲያ ላይ ነው ያደግኩት። ኦዲንስም ነው ያሳደገኝ ማለት ይቻላል። ምናልባት የዛሬ ሁለት ሶስት ዓመት የሰሯቸውን ቪዲዮዎች ካያችሁ በጣም ልጅ ነበርኩኝ። ይህን ስላቸው አሁን አድግ ያለው ምናምን እያልኩኝ ሳይሆን፣ በቃ ኦዲንስ ነው በእጁ ይዞ ያሳደገኝ ማለት ይቻላል። እና ብዙ ነገሮችን ከኦዲንሶች አግኝቻለሁኝ፣ ከእናንተ ማለት ነው። ይሄን የመሰለ ዩቱብ ቻናል አግኝቻለሁኝ እና ሁላችሁም ተባብራችሁ ነው ለዚህ ደረጃ ያደረሳችሁኝ ማለት ይቻላል እና ሁላችሁንም አከብራችኋለሁ፣ ሁላችሁንም ወዳችኋለሁ። ለእናንተ ልዩ ቦታ አለኝ፣ ከልብም ደግሞ አመሰግናለሁ፣ የምሬን ስናገራችሁ። ወደፊትም ደግሞ ብዙ ስራዎችን አስባለሁ ከእናንተ ጋር እናንተ የሚያዝናኑ እንጂ የሚያደርጉ የሚያስደስቱ ብዙ ስራዎችን ለመስራት እቅዳለኝ ወደፊት። እና በቃ ይሄ ነው እኔ ልናገር የምችለው ምንም ነገር ማውራት አልችልም። እና በጣም አመሰግናለሁኝ ፋሚሊዎቼ በቃ ተምጣና ያለውን ነገር በሙሉ ነገሪያት፣ ፍላጎቷን ጠይቂያት። አይ ካለችኝ በቃ እዚሁ ነገሮችን እናበቃለን ማለት ነው። ስለዚህ እኔም የራሴን ሕይወት የምኖር ይሆናል። እስኪ ትንሽ ደቂቃ እንታገሳት፣ ትመጣለች። እንግዲህ ብቻሽን ነው ያልኳት፣ ዛሬም ማለት ነው። ለምን በቃ ላውራት ስለፈለኩኝ ነው፣ ብቻዋን እንድትመጣ የፈለኩት ማለት ነው። እና እስኪ ትንሽ ደቂቃ እንታገሳት። አቤት መቼም ይታየኛል ላገር ሲታይ ትግስታችን በስናቴ ቆየው ፍቅራችን በሐሳብ ይታየኝና እረካለሁ እረካለሁ ያችን ቀን እስከማያት ናፍቃለሁ ናፍቃለሁ። በሐሳብ ይታየኝና እረካለሁ እረካለሁ ያችን ቀን እስከማ አሁንም ከዛ ልጅ ጋር ነው የመጣችው ማለት ነው። ስለዚህ ለማውራትም ፍቃደኛ አይደለችም። እኔና እሷ እንዳወራትም ፍቃደኛ አይደለችም ማለት ነው። እንደውዬ ነው ያልኳት፣ ብቻዋን ነበረ። ግን ደግሞ ዛሬም ከሱ ጋር ነው የመጣችው። ይሄ ማለት ደግሞ እንዳወራትም ፍላጎት የላትም ማለት ነው። ይቅርታ እንኳን እንድጠይቃት ብቻዋን ልትመጣ አልቻለችም እና አንድ ጊዜ ላውራሽ እፈልጋለሁ። አንድ ጊዜ ላውራት፣ አንተ በላይ እኮ ላውራት እፈልጋለሁ። አይ አብሮኝ እሱ እያለ አውራኝ፣ ችግር የለውም አንተ ስታስበው፣ በዚህ ሰዓት ብቻዋን ጥያት እንድትመጣ። ብቻዋን አይደለችም እኮ እኔ ያለሁኝ፣ እኔ ያለሁኝ። ላውራት ገባህ? እሱ አለ አውራኝ። ሩታ ብቻሽን ላውራሽ ፈልጋለሁ እኮ። ብቻ ብቻሽን ነው እኮ አይደለ? እኔ ሩታ በእግዚአብሔር እየለመንኩሽ ነው ያለሁት። በነገራችን ላይ ወሪያችን መጀመር በክርክር ራሱ ቅድም የመጣችሁት ተስፋ ደክማለች በዛ ላይ እኮ ስለዚህ ውጣ እኔ ላውራት አንድ ጊዜ አይደለም አንተ ከኔ ጋር ችግር የለውም እኮ በሰላማዊ መንገድ እኮ ነው እያወራውኝ ያለሁት አይደል ውጣ ላውራት ፈልጋለሁ በቃ ግልጽ አማርኛ እኮ ነው ብቻዋን ነው የፈለግኳት ሰው አይደለም አይገባህም በሰላማዊ መንገድ ላውራት ውጣልኝ በቃ አይደክምም እንዴ ነገር በእግዚአብሔር አንዴ ምን ያለው ቀለል አድርገውና ማውራት እንችላለን ብቻሽ ላውራሽ እኮ ነው እፈልጋለሁ። አልችልም። ለምን ምንድነው? አልፈልግማ። አለመፈላጊ ብቻ በቂ ምክንያት መሰለኝ እኮ ላውራ። አልችልም። ደግሞ ገባ ነው። ማታ አንተን እኮ ስንት አንተ፣ ምንም ማፈሪያ አታፍርም ሩታ ማታ ስንት ቀን አንተ እስከ ዛሬ ውጭ ስታድርግ የት ነው ያደርከው ብዬ አንተ እኔን እንደዚህ አየ ነው አንደኛ ነገር ማለት ነው በረመዳን ዛሬ ነው፣ በረመዳን ማለት ነው እኔ ጋር ምንም ለታረጋት፣ አንድ ሁለተኛ ረመዳን እንኳን ባይሆን ማለት ነው። እቺ ልጅ ቀለበት ከኔ ጋር አላሰረችም። አሰረችም አላሰረችም ነው የምታስባት፣ እንደዚህ የጠረጠራትን ሰው ነው አንተ የኔ ናት። ሩታ፣ ማይሆን ነገር ነው የሚፈጠረው። ወይም አስወጪው እኮ አስወጪው አይወጣም። ሩታ፣ ላወራሽ እፈልጋለሁ፣ ሌላ ነገር ከሚፈጠር። አስወጪው በሰላማዊ መንገድ ምንም መፍጠርችልም። እሱም አይወጣም። ሩታ፣ በጠባይ ነው እያናገርኩሽ ያለሁት፣ አይደለ? አስወጪው፣ ላወራሽ እፈልጋለሁ። አንቺን አንተ ምን እሷ ውጭ አድርሽ ናም ብለህ ታስጠቁራለህ። እንደ አንተ ካሜራ ደቅነ ሴት ቤት አልሄድክም። ምን የምታወራው አንተ! ራስን እንዴት እንደ ጻድቅ ነው እንደ እንደምትቆጥረው። አረ እናት፣ እንዴት ንጹሕ ሰው ነህ። ሩታ ግን እየተበቀልሽ መሆኑ ነው? በፍጹም አይደለም። በቀል ከተባለ በኔ እንደሚብስ ማወቅ አለብሽ። ሩታ የምሬ ነው። በእኔ እንደሚብስ ማወቅ አለብሽ። የምሬ ነው። በጣም ነው። በጣም እየታገዝኩሽ ነው ያለሁት። ለመጨረሻ ጊዜ እየጠየኩሽ ነው ያለሁት አይደለ። ዛሬ ነው ማወራሽ፣ በድጋሚ አላወራሽ ዛሬ ነው ላውራሽ የፈለኩት ብቻሽን፣ ላውራሽ ማታ ብቻሽን ማታ ብቻሽን ላውራሽ ነበረ፣ ግን ደግሞ ግን ደግሞ ቤት አላደርሽም። ሩታ ምን እየሆንሽ ነው ያለሽው? ዛሬ ምን ኖ እየነገርኩህ ያለሁት ውጣ በቃ ለአወራት ትፈልጋለሁኝ? ነው አይደል እያልኩህ ያለሁት። ስለዚህ ውጣ በቃ ነው። ታውቃለህ? በምን ታውቃለህ? እኔም በምን ትከፋበትና እኔ እናንተ በምን ከራከርበት ሰዓት አማርኛ እኮ ነው ነው። ስለዚህ ውጣ

ምናምን እያልክ አታወራኝ። እሺ፣ ራቅ ብሎ አንድ ጊዜ እኔ አውራሽ ራቅ ይበልሱ። ምን ነው አንተ? በእንደዚህ አይነት ባህሪ በጣም አንተን ፈልጌ አልጠራሁም ማለት ነው። እኔ አንቺን ነው ላናግርሽ። አንተማ ነገር አልፈልግም። በቃ በጣም እያበዛሽው እንደሆነ ማወቅ አለብሽ እንጂ የምሬን ነው። ቀንሰው ማውራት የፈለግሽውን ነገር በሙሉ ብቻዬን አውሪኝ ነው እያልኩሽ ያለሁት። እረፈደ እረፈደ፣ አልፈልግም ዛሬ ነው እንደ ደርሶ ያዙ ሊቀቆኝ ምድረምት ዛሬ ነው እንደ እስከ ዛሬ ድረስ የት ነበር? አንተ ማን ሆነህ ነው እኔ ለመውቀስ ሞራሉ የሚኖርህ? አንተ ንጹህ ሰው ነህ አንተ ስነ ስርዓት አለ ስለ ነገር የት ሄዶ ነበር? ምን ዳፋ ነው? ያንን ሁሉ ነገር ስታስብ ስታደርግ ዛሬ አንተ እኔ ከእሱ ጋር ሆኜ ስለ አየኝ ነው እንደዚህ የሚያደርግህ። የፈለገውን ነገር አስብ፣ የፈለገውን ነገር አስብ፣ የፈለገውን ነገር አምጣ። እኔ ግን ይኸውልህ ምንም የምለውጠው ሀሳብ አይኖረኝም። ገባ? ዛሬ ደርሳ ያዙ ልቀቆኝ። ደሞ አትበላ አያምርብኝ እኮ አውሪኝ፣ በቃ የፈለግሽውን ነገር ውስጥ ያለውን ነገር አውሪኝ። ከዛ የሚለወጥ ነገር የለም፣ አለቀ። ከነገር መሆን አልፈልግም ስለዚህ እኔ ጋር መቀመጥሽ ታዲያ አግባብ አይደለም። ታዲያ አግባብ ካልሆነ አንተ መውጣት ትችላለህ። አዎ ከእኔ ጋር መቀመጥ ማትፈልግ ከሆነ መውጣት ትችላለህ። ጨርሻለሁ። መውጣት ትችላለህ ማለት አንተ እንዴት ነው ሴት ልጅ የምታናገረው? ክብር የለህም እንዴ? እሱ መውጣት ትችላለህ። አንተ መውጣት ትችላለህ። ምን ነው ያስገባህ? መውጣት አፈን ሞልታ መውጣት ትችላለህ ይሻልእያስቃበጥክ ያለው አንተ፣ በመሃላችን የገባኸውም አንተ ነህ። እንጂ እኔና እሷ ድሮ የምንታረቅ ነበር። ገባህ? አንተ ነህ በመሃል እየገባህ ያለው። አሁንም ቢሆን ከመሀላችን አያገባህም። አሁን የተናገርካት ቃል ራሱ ዋጋ ያስከትል። አያገባህም እያልኩ አያገባህም ነው። ስለኔና ስለሷ፣ ልምታትም፣ እንደባደብም፣ እንጣላም፣ እንጨቃጨቅም እንታረቃለን እኔና እሷ። አንተ ግን ማለት ነው መሀል ጠቅ ነው የምትሆነው። ገባህ? ውጣ ስቶእስከ ዛሬ ያመጣቸው መሀል ጠቆች የት ሄዱ? ዛሬ እስኪ አንድ መሀል ጠቅ የለህም። አለቆዴ፣ ከሌላ ሀገር ደግሞ ደውላ እንዳታስመጣ። ጨምርና የሆነ ነገር ፍጠር። አንተ ሁሌም እንደዚህ አይነት ነገር የመፍጠር ጀብድ ስላለ ማለት ነው። ይኸውልህ እስከ ዛሬ ያደረግከው ነገር በሙሉ ማለት ነው በጣም ዋጋ ሊያስከፍልህ እንደሚችል ታውቃለህ። እኔ እስከ ዛሬ ድረስ ብዙ ሰዎችም ይሄንን አታድርጊ፣ እንደዚህ እንደዚህ ጥሩ አይደለም፣ ምንም ቢሆን ጥሩ ነገር አሳልፈሻል ስላሉኝ፣ እንዲሁም ደግሞ እኔ ክፋትን በክፋት የመመለስ ፍላጎት ስለሌለኝ እንጂ ጥግ ድረስ ምን ማድረግ እንደምችል ጠንቅቀ ታውቀዋለህ። ገባህ? አሁን እየመረቅሽ ነው ያለሽው፣ ሰላም እየፈጠርሽ ነው ያለሽው። ሰላም እየፈጠርኩ አይደለም፣ እየተውኩ ነው። ከገባ እየተውኩ ነው። ነገር ግን ማልተውክ ቢሆን ኖሮ ጥግ ድረስ ምን ማድረግ እንደሚችል ምን አይነት አቅም እንዳለኝ ጠንቅቀ ታውቀዋለህ። ገባህ? ያን ደግሞ አንድ በአንድ ማስረጃዎች አሉኝ አንድ በአንድ ማስረጃዎች አሉኝ። ከኔ አንድ እርምጃ መጓዝ ብቻ ነበር የሚጠበቅብኝ ያንን ነገር እያደረኩት ነበር፣ ግን ለፈጣሪ ስል ትቸዋለሁ። ገባክ? አንተ ግን ይሄ ሊናካለህ ይህን ነገር ማስተዋል ቻልበት። እሺ፣ ዛሬም ስለ በቀል ስለ ክፋት ምናምን ምናምን አታስብ። አሁንም እኔ ስለ ክፋት አይደለም እያሰብኩ ያለሁት። ያለፈው ነገር አልፏል። ስለዚህ እናውራበትና ነገሮችን ፊክስ እናርግ ነው ያልኩሻለሁ። ተውራው፣ ለሷ ዝም ብላ አታውራ። በእናትህ እንደ ሴት ሲያስጠላ! በእግዚአብሔር እንደ አንተ ወንድ ልጅ አይደለም እንዴ? ምንድን ነው ተንቅ ተንቅ የሚያረገ? እኔና እሷ እየተግባባን ነው አይደል ያለነው። እየተግባባን ስትል ማለት ነው? አፈርኩ። እየተግባባን ነው አይደል ያለነው። ስለዚህ አያገባህም አንተ፣ አያገባህም። እንደ ምን እየሆንክ ነው ያለው እንደውንድ ሆነ እስኪ ያን በዘመን እዚህ ላውራት እኔ እኔ ነው። ከሌላ ነገር ጋር አታያይዛቸው። እኔና እሷ ምንም ብንሆን እንግባባለን ነው እያልኩ ምንም አሁን ላይ እያወራሁ ያለሁት። ኤክስትራ ስታልፍ ነው፣ መስመር ስጥስ ነው እያልፍ ያለው እኮ ያለው። አሁንም ቢሆን እኔ ላውራት ውጣልኝ። ያኔ እሱ አልፈልግም ትበለኝ እኔ ትቼ እሄዳለሁ። እዚሁ መግባባት ማለት የሚባለውን ታሪክ ተውና ይህንን ጭቅጭቅ ስለማልፈልገው፣ አንተም ሌላ ነገር ውስጥ እንድገባ ስለማልፈልግ ለአምስት ደቂቃ ምንም አይነት ነገር እንድጮህባት አልፈልግም። ፖንትፖይንት ፖይንት የሆነ ጥያቄ ነው መጠየቅ ፈልገው። መጀመሪያ ደረጃ ከዚህ ልጅ ጋር ያለሽን ግንኙነት እንድነገርኝ ፈልጋለሁ። ሁለተኛ ደረጃ ከእኔ ጋር መቀጠል ትፈልጋለሽ አትፈልግም? ሶስተኛ ደረጃ ደግሞ በእንደዚህ አይነት ሁኔታ እስከ መቼ ነው መንቀጠል? በጣም ጥሩ። ለመጀመሪያ ጥያቄ እ ምንድን ነበር የመጀመሪያ ጥያቄ? አይ ዶንት ኖ ረስቻለሁ። ሁለተኛውን ግን አስታውሳለሁ። ከዚህ ልጅ ጋር ያለሽን ያለሽን ሪሌሽንሺፕ ምንድን ነው? ይህንን ለአንተ ማስረዳት አይጠበቀብኝም፣ ምክንያቱም የማይገባህ ነገር ውስጥ መግባት ስለማትችል። አንደኛ። ሁለተኛ ደረጃ ደግሞ ይህንን ነገር እስከመቼ ነው የምንቀጥለው ምናምን ላልከው ነገር ደግሞ ማለት ነው